ስድስተኛ እና ስምንተኛ ክፍል ሚኒስትሪ ተፈታኞች ለፈተና የሚጠቅማችሁን አንድ በጣም ጥሩ ነገር ልንገራችሁ። እንግዲህ ፈተና ላይ በምትቀመጡበት ጊዜ ጊዜያችሁን ኢፌክቲቭሊ መጠቀም መቻል አለባችሁ። ያን ደግሞ ለማድረግ ጥያቄዎችን ሾርት ከቶችን እየተጠቀማችሁ መስራት አለባችሁ። ጥያቄዎችን እንዴት አድርጌ ነው ሾርት ከቶችን ተጠቅሜ መስራት የምችለው የሚለውን ነገር ማወቅ አለባችሁ። ሂሳብ ላይ በርካታ ጥያቄዎች አሉ ፕሮሰስን ተከትላችሁ መስራት የምትችሏቸው ግን ደግሞ ሾርት ከቶችን በመጠቀም በቀላሉና ኢፌክቲቭ በሆነ መንገድ ጊዜያችሁን ሴቭ ባደረገ መንገድ መስራት የምትችሏቸው እኔ ዛሬ የተወሰኑትን አሳያችኋለሁ። በተከታታይ ክፍሎች ደግሞ የማወቃቸውን በሙሉ ለፈተና ያግዟችኋል፣ ይረዷችኋል፣ ጊዜያችሁን ሴቭ እንድታደርጉና ኢፌክቲቭሊ እንድትጠቀሙ ያግዟችኋል ብዬ የማስባቸውን በሙሉ አካፍላችኋለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ይህ ቪዲዮ ብዙዎች ጋር እንዲደርስ ላይክ እና ሼርም አድርጉት። ኦኬ ወደ ትምህርቱ እንግባ። ለምሳሌ እንዲህ አይነት ጥያቄ ቢገጥማችሁስ? 26 ኦፍ ፊፍቲ ወይም የ50 26 ፐርሰንት ስንት ነው ተብላችሁ ብትጠየቁ እንግዲህ ይህንን ጥያቄ መስራት የምትችሉበት ሁለት መንገድ አለ። አንደኛው የተለመደው ፕሮሰስን ተከትላችሁ የምትሰሩበት መንገድ ነው። እሱ ግን ታይም ቴኪንግ ነው። ከዛ የቀለለ በጣም በፍጥነት መስራት የምትችሉበት ዘዴም አለ። ሁለቱንም እያነጻጸርኩ ላሳያችሁና መጨረሻ ላይ እናንተው ራሳችሁ ሾርትከቱ እንዴት ጊዜያችሁን ሴቭ እንድታደርጉ እንደሚጠቅማችሁ ትመሰክራላችሁ። ሶ በመጀመሪያ ፕሮሰስን ተከትላችሁ የምትሰሩበትን መንገድ ላሳያችሁ። 26 ፐርሰንት ኦፍ 50 ማለት 26 26 ፐርሰንት ማለት 26 መቶኛ ማለት ነው አይደል? 26 መቶኛ 26 ኦቨር መቶ ማለት ነው። ኦፍ ማለት ደግሞ ታይምስ ነች። ታይምስ 50 ሆናል ራይት። ኦኬ፣ በጣም ጥሩ። ከዛ አሁን አንዷ 0 አንዷን ዜሮ ታጠፋለች። ስለዚህ 26 ሲባዛ 5 ሆነ ማለት ነው። 26 ሲባዛ 5 ኦቨር 10 ሆነ ማለት ነው። ከዛ አሁን ሀያ ስድስትን በአምስት አባዛላችሁ በተለመደው መንገድ ሀያ ስድስት ሲባዛ አምስት ስንት ነው? ሀያ ስድስትን በአምስት በተለመደው መንገድ ቁልቁል መንገድን ተጠቅማችሁ ማባዛ ትችላላችሁ። ሶ አምስት ሲባዛ ስድስት 30 አይደለ? ዜሮ ልጻፍና 3 ይኑረኝ። ከዛ አምስት ሲባዛ ሁለት አስር ሲደመር ሶስት አስራ ሶስት ራይት። አስራ ሶስትን እዚህ ጋር ጽፋለሁ። መቶ ሰላሳ ሆነ ማለት ነው። ስለዚህ አሁን ሀያ ስድስት ሲባዛ አምስት መቶ ሰላሳ ሆነ። ሶ አሁን መቶ ሰላሳ ኦቨር አስር ሆነ ማለት ነው። 130 ሲካፈል ለ10 00 ታጠፋለች 13 ሲካፈል ለ1፣ ይሆናል 13 ሲካፈል ለ1 ደግሞ 13 ይመጣል መልሱ ማለት ነው። ይህንን ፕሮሰስ ተከትላችሁ ትክክለኛውን መልስ ማግኘት ይቻላል። ነገር ግን ከዚህ በጣም የቀለለ መንገድ እንዳለ ብነግራችሁስ? ይኸውላችሁ 26 ፐርሰንት ኦፍ 50 ማለት በአጭሩ 50 ፐርሰንት ኦፍ 26 ብላችሁ መግለጽ ትችላላችሁ። ይቻላል፣ ቦታቸውን ማቃየር ትችላላችሁ። ይሄ ማለት የ26 ግማሽ ማለት ነው። ባጭሩ 50 ፐርሰንት ኦፍ 26 ማለት ሶ የ26 ግማሽ ስንት ነው? 13 አይደለ? በቃ ጨርሳችኋል። ይሄው መልሱ 13 ነው። ተመልከቱ እንግዲህ ይሄኛውን መንገድና ይሄኛውን መንገድ ምን ያክል በመካከላቸው ልዩነት እንዳለ፣ መልሱ አንድ ነው፣ ነገር ግን የተጠቀምነው ዘዴ የተለያየ ነው። ጊዜያችሁን ሴቭ እንድታደርጉ የሚረዳችሁ የትኛው መንገድ ነው? ይሄኛው መንገድ አይደል? ስለዚህ ይሄኛውን መንገድ ልትጠቀሙበት ይገባል ማለት ነው። በጣም ቀላል አጭርና ጊዜያችሁን ኢፌክቲቭሊ እንድትጠቀሙ የሚረዳችሁ ዘዴ ስለሆነ ሁለተኛውን ደግሞ ላሳያችሁ። ሁለተኛው ደግሞ ክፍልፋዮችን ወደ ፐርሰንት ቀይሩ ስትባሉ እንዴት በቀላሉ መስራት እንደምትችሉ ላሳያችሁ። ለምሳሌ ይሄኛውን ጥያቄ ተመልከቱት። 1225ኛ ይላል። ሶ 1225ኛን ወደ ፐርሰንት ቀይሩ ስትባሉ የተለመደው መንገድ አለ፣ ሾርት ከትም አለ። ሁለቱንም አሁንም እያነጻጸርኩ ላሳያችሁ። በመጀመሪያ የተለመደውን መንገድ ላሳያችሁ። 1225ኛ ማለት 12ን በመጀመሪያ ለ25 ታካፍላላችሁ አይደል ከዛስ 12 ለ25 ሲካፈል 12 ከ25 ስለምታንስ ዜሮ ሰተን 120 እናረጋታለን። ከላይም 0 ነጥብ ማድረግ አለብን አይደል? እዚህ ጋር 0 ስንሰጥ ከላይ 0 ነጥብ ማድረግ ግዴታ ነው። ከዛ 120 ሲካፈል ለ25 አራት ይሆናል አይደል? አራት ሲባዛ 25 መቶ ይሆናል ራይት። ከዛስ 120 ሲቀነስ መቶ 20 ይቀረናል። ከዛ ለ20 0 ሰተን 200 እናረጋታለን። መብታችን ነው፣ አንድ ጊዜ ነጥብ ስላደረግን ከዚህ በኋላ ዜሮ መስጠት እንችላለን። ሁለት መቶ ሲካፈል ለ25 8 ይሆናል። 8 ሲባዛ በ25 200 ይሆናል። ከዛ 200 ሲቀነስ 200 0 ይሆናል። ስለዚህ አሁን 1225ኛን 048 አደረግ ነው ማለት ነው። ስለዚህ አሁን 048 ነው አደለ፣ ወደ 10ዮሽ ቁጥር ወይም ወደ ዴሲማል ነምበር ለወጥ ነው። ከዛ ግን ወደ ፐርሰንት ለመለወጥ 048ን በመቶ ፐርሰንት ማባዛት አለብን አደል። በመቶ ፐርሰንት እናባዘዋለን ሶ እንደዚህ በነጥብ የተገለጹ ቁጥሮች በመቶ ሲባዙ ሁለት ወደፊት ሄደዋል። ከነጥቡት እነሱና ሁለት ወደፊት ትሄዳላችሁ። አንድ ሁለት ወደፊት ሄደን 48 ላይ ደረስን አይደል? ስለዚህ መልሱ 48 ታደርጉና ፐርሰንት አለች። 48 ፐርሰንት ነው መልሱ ማለት ነው። እንግዲህ ይህንን ፕሮሰስ ተከትላችሁ 48 ፐርሰንት ማምጣት ይቻላል። ነገር ግን ከዚህ በጣም የቀለለ ዘዴ አለ። ይኸውላችሁ 12 25ኛ ተብሎ ሲሰጣችሁ 12 25ኛ ትሉና አሁን የእናንተ ስራ የሚሆነው 25ን ወደ መቶ መቀየር ነው። ምክንያቱም የውላችሁ ፐርሰንት እኮ ማለት መቶኛ ማለት ነው። ታህቱ መቶ የሆነ ክፍልፋይ ማለት ነው። ዲኖሚኔተሩ መቶ የሆነ ክፍልፋይ ማለት ነው። ስለዚህ አሁን 25ን ወደ መቶ መቀየር ነው የእናንተ ስራ የሚሆነው ሶ 25ን ወደ መቶ ለመቀየር በአራት መባዛት አለባት አይደል? 25 25ን በአራት ስታባዙ ግን ለአሉንም 12ንም በአራት ግዴታ ማባዛት አለባችሁ። ስለዚህ አሁን 12 በአራት ሲባዛ 48 ይሆናል። 25 ደግሞ በአራት ሲባዛ መቶ ይሆናል። በቃ ይኸው 48 መቶኛ። ይሄ ማለት በሌላ አነጋገር 48 ፐርሰንት ማለት ነው። ጨርሳቸዋል። ሉክ እንግዲህ፣ ተመልከቱ በመካከላቸው ያለውን ልዩነት። ይሄኛውን መንገድ እኮ ተከትላችሁ ትክክለኛውን መልስ ማምጣት ትችላላችሁ። ነገር ግን ፈተና ላይ ስትቀመጡ እንዴት አድርጌ ነው ታይሜን ኢፌክቲቭሊ መጠቀም የምችለው? እንዴት አድርጌ ነው ሴቭ ማድረግ የምችለው ታይሜን የሚለው ማሰብ አለባችሁ። ሾርት ከት የሚጠቅማችሁ ለዚህ ነው። ስለዚህ አሁን ይሄኛውን ዘዴ በመጠቀም በአጭሩና በቀላሉ በቃ የተጠየቃችሁትን ጥያቄ ማግኘት ትችላላችሁ። በተለይ ደግሞ የውላችሁ ይሄ መንገድ በተለይ ደግሞ የሚሰራላችሁ ታሃቱ በቀላሉ ወደ መቶ የሚቀየር ቁጥር ሲሆን ነው። እርግጥ ነው ታሃቱ በቀላሉ ወደ መቶ የማይቀየር ከሆነ ይሄኛውን ዘዴ መጠቀም ትችላላችሁ። ነገር ግን ታሃቱ ልክ እንደዚህ 25 ሃያ አምስት፣ ሁለት አራት፣ አስር፣ ሃምሳ እንደነዚህ ያሉ ቁጥሮች ከሆኑ በቀላሉ ወደ መቶ ስለሚቀየሩ ይህንን ሁሉ ስቴፕ ሄዳችሁ መልሱን ከምታመጡ ይልቅ ይሄኛውን ዘዴ በመጠቀም ታይማችሁን ሴቭ ማድረግ ትችላላችሁ ለማለት ነው። ኦኬ፣ ወደ ቀጣዩ ሾርት ከትንለፍ። አሁን ደግሞ ማሳያችሁ ክፍልፋዮችን እንዴት በቀላሉ መደመር እንደምትችሉ ነው። ኦኬ፣ ለምሳሌ አንድ ሶስተኛ ሲደመር አራት አምስተኛ ስንት ነው ስትባሉ፣ ይህን መስራት የምትችሉበት ቢያንስ ሶስት መንገድ አለ። ሶስተኛው መንገድ ግን በጣም ቀላሉና ጊዜያችሁን ሴቭ እንድታደርጉ የሚረዳችሁ መንገድ ነው። ኦኬ፣ ሶስቱንም ላሳያችሁ አንድ ሦስተኛ እና ሶስት አምስተኛ ስንትን ነው ስትባሉ፣ በመጀመሪያ የሶስትንና የአምስትን ኤልሴም ወይም ትንሹ የጋራ ብዜት ትጋብን መፈለግ ትችላላችሁ አይደል? የሶስትንና የአምስትን አይደል? ኦኬ የሶስት ብዜቶችን በመጀመሪያ ዘርዝሩ። ሶስት ስድስት ዘጠኝ፣ ሶስት ሶስት እየጨመሩ መሄድ ማለት ነው። አስራ ሁለት አስራ አምስት እያላችሁ መቀጠል ነው። ከዛ የአምስትን ደግሞ ብዜቶች ዘርዝሩ። አምስት አስር፣ አምስት አምስት እየጨመሩ መሄድ አስራ አምስት ከዛ አሁን እንቁም። በቃ ለምን ትንሹን የጋራ ብዜት አገኘን? ትንሹ የጋራ ብዜት ማለት የመጀመሪያው የጋራ ብዜት ማለት ነው። እንደምትመለከቱት አሁን የመጀመሪያውን የጋራ ብዜት አግኝተናል አይደል 15 ይኸው፣ እዚህ ጋር ማለች፣ እዚህ ጋር ማለች የመጀመሪያ ነች አይደል ኦኬ። ስለዚህ ትንሹ የጋራ ብዜት ስንት ነው? 15 ነው ማለት ነው። አሁን እዚህ ጋ 15 ብላችሁ ትጽፉና፣ 15 ሲካፈል ለሶስት ታረጋላችሁ፣ አምስት ነው አይደል ሲባዛ በአንድ ታረጋላችሁ አምስት ይሆናል አይደል አምስት ይሆናል ከዛ መሀል ላይ የሲደመር ምልክት ስላለ ሲደመር ታደረጋላችሁ። ቀጥላችሁ ደግሞ 15 ሲካፈል ለ5 ታደረጋላችሁ፣ ሶስት ነው አይደል ሲባዛ በአራት ታደረጋላችሁ 12 ይሆናል አይደል 12ን መታችሁ ዚጋ ትጽፋላችሁ። ከዛ አሁን አምስት ሲደመር 12 ስንት ነው? 17 ራይት፣ 17 ይሆናል። ሲካፈል ከስራ 15 አለች አለ ይው ጨረሳችሁ ማለት ነው። 17 15ኛ መጣ። ይህ ክፍልፋዮችን መደመርን መስራት የምትችሉበት የመጀመሪያው ዘዴ ነው። ሁለተኛው ዘዴ ደግሞ ምን መሰላችሁ? አንድ ሦስተኛን ጻፉና አንድ ሦስተኛን ለአሉንም ታህቱንም በአምስት አብዟት። ኦኬ ሶ ታይምስ ፋይቭ ታይምስ ፋይቭ አድርጉ። ከዛ ቅንፉ ውስጥ ክተቱት። ከዛ መሀል ላይ የሲደመር ምልክት ስላለች ሲደመር አድርጉና አሁን ደግሞ አራት አምስተኛን ጻፉ። አራት አምስተኛ ትሉና አሁን ደግሞ አራት አምስተኛን ለአሉንም ታህቱንም በሶስት አበዙታላችሁ። ታይምስ ትሪ ታይምስ ትሪ ታደረጋላችሁ። ይህንንም ቅንፍ ውስጥ እንክተተው። ኦኬ ጥሩ፣ ሶ አንድ ሲባዛ በአምስት አምስት ይሆናል፣ ኦቨር ሶስት ሲባዛ በአምስት አስራ አምስት ይሆናል። ከዛ ሲደመር ትሉና አራት ሲባዛ በሶስት አስራ ሁለት ነው። ከዛ ኦቨር ትሉና አምስት ሲባዛ በሶስት ደግሞ አስራ አምስት ነው። ስለዚህ አሁን እንደምትመለከቱት የሁለቱም ክፍል ፋዮች ታሀት አንድ አይነት ቁጥር ነች አይደል? አስራ አምስት አስራ አምስት ናቸው። ስለዚህ በቃ ከስር ትመጡና አስራ አምስትን ትጽፉና ከላይ ያሉትን መደመር ነው ወደ ጎን አምስት ሲደመር 12 17 ይሆናል ጨረሳችሁ ማለት ነው 17 15ኛ መጣላችሁ ኦኬ ይሄ ደግሞ ክፍልፋዮችን መደመር የምትችሉበት ሁለተኛው ዘዴ ነው ሶስተኛውን ዘዴ ላሳያችሁ ኦኬ አንድ ሶስተኛ ሲደመር አራት አምስተኛ ነው አይደለም የሚለው ልጻፈው ደግሜ አንድ ሶስተኛ ሲደመር አራት አምስተኛ ይላል ጥሩ አሁን በቃ ከእናንተ የሚጠበቀው በጣም ቀላሉ ይህ ነገር ከእናንተ የሚጠበቀው ምን ማድረግ መሰላችሁ ክሪስክሮስ ማድረግ ብቻ አንድ ሲባዛ በአምስት አምስት አይደል አምስት ነውና እዚህ ጋር ጻፏት ከዛ መሃል ላይ ሲደመር አለች ሲደመር አድርጉና ሶስት ሲባዛ በአራት አስራ ሁለት አደለ አስራ ሁለትን እዚህ ጋር ጻፏት። ከዛ ኦቨር ታደርጉና ከስር ያለውን ደግሞ ለመጽሐፍ ሶስትን ከአምስት ጋር ታበዛላችሁ ማለት ነው። ሶስት ሲባዛ በአምስት አስራ አምስት ስለዚህ አሁን አምስት ሲደመር አስራ ሁለት አስራ ሰባት ነው። አስራ ሰባት አስራ አምስተኛ ሆነ ማለት ነው። ጨርሳችኋል። እንግዲህ ተመልከቱ ይሄኛው ዘዴ ምን ያክል ቀላል እንደሆነ ጀስ በቃ ክሪስ ክሮስ አድርጋችሁ በቀላሉ እንደዚህ ልክ እኔ እንደሰራሁላችሁ አድርጋችሁ ክፍልፋዮችን መደመር ትችላላችሁ። በነገራችን ላይ ክፍልፋዮችን ለመደመር ብቻ አይደለም ይህ ዘዴ የሚጠቅማችሁ፣ ለመቀነስም ይረዳችኋል። መሀል ላይ ያለችው ምልክት መቀነስም ብትሆን እዚህ ጋር በቃ መሀል ላይ ያለችው ምልክት መደመር ነበር ይቻል በመቀነስ መለወጥ ነው ማለት ነው። ስለዚህ ይሄኛውንም ዘዴ የምትጠቀሙበት ፈተናችሁ ላይ በጣም ነው የሚጠቅማችሁ። ጊዜያችሁን ሴቭ እንድታደርጉ ይረዳችኋል። ቀጣዩን ደግሞ ላሳያችሁ አራተኛ ላይ ላሳያችሁ የምፈልገው ሾርትከት ደግሞ ክፍልፋዮችን ማካፈል ነው። እንግዲህ ክፍልፋዮችን ስናካፈል የተለመደውን መንገድ ተከትለን ማካፈል ይቻላል፣ ሾርት ከትን መጠቀም ይቻላል። ጊዜያችሁን ሴቭ እንድታደርጉ የሚጠቅማችሁ ግን ሾርትከትን መጠቀም ስለሆነ ሁለቱንም እያነጻጸርኩ አሳያችኋለሁ። ይኸውላችሁ በመጀመሪያ የተለመደውን መንገድ ላሳያችሁ። ሁለት ሰባተኛ ሲካፈል ሶስት አስረኛ ሲባል አሁን ሁለት ሰባተኛን እንዳለ ተጽፏት እና ከዛ ሲካፈልን በሲባዛ ትለውጧት አላችሁ፣ ሲባዛ ታረጓት አላችሁ። ከዛ ሶስት አስረኛ የነበረችዋን አስር ሶስተኛ ታረጓት አላችሁ አይደል? አስርና ሶስትን ቦታ ታለው ታለዋውጧችኋላችሁ ማለት ነው። ከዛ በኋላ በቃ ሁለትን ከአስር ጋር ታበዛላችሁ። ሁለት ሲባዛ በአስር ሃያ ነው ራይት? ከዛ ኦቨር ታደርጉና ሰባትን ደግሞ በሶስት ታበዛላችሁ። ሰባት ሲባዛ በሶስት ሃያ አንድ ነው። ጨርሳችኋል ማለት ነው። ሃያ ሃያ አንደኛ ይመጣላቸዋል። ይህ የተለመደው መንገድ ነው። ግን ከዚህ በጣም የቀለለ ዘዴ አለ። ምን መሰላችሁ ላችሁ ሁለት ሰባተኛ ሲካፈል ሶስት አስረኛ ስትባሉ በክሪስክሮስ አድርጉት። ሁለትን ከአስር ጋር አብዙ መጀመሪያ። ሁለት ሲባዛ በአስር ሃያ ነው አደለ ሃያ ኑና እዚሽ ጋር ጻፏት። ኦቨር አድርጉና ቀጥላችሁ ደግሞ ሰባትን ከሶስት ጋር አብዙ። ሃያ አንድ አደለ ሃያ አንድ ኑና ከስር ጻፏት። ጨረሳችሁ። ይኸው ሃያ ሃያ አንደኛ ነው። እንግዲህ ተመልከቱ ይሄኛውን ዘዴ መጠቀምና ይሄኛውን ዘዴ መጠቀም ያለውን ልዩነት በደንብ አይታችኋል ብዬ አስባለሁ። እንዲህ ያለውን ዘዴ መጠቀም ፈተና ላይ ጊዜያችሁን ኢፌክቲቭሊ እንድትጠቀሙ ስለሚረዳችሁ ይሄኛውን ዘዴ በተጠቀሙበት ብዬ ሪኮመንድ አደርጋችኋለሁ። ሶ ለዛሬ ያዝኩላችሁ ሾርት ከቶች እነዚህን ይመስሉ ነበረ። እነዚህ ብቻ ናቸው ማለት አይደለም። በሌላ ክፍል ስንገናኝ ደግሞ ሌሎችንም ሾርት ከቶች አሳያችኋለሁ። ይህንን የማደርግበት ምክንያት ፈተና ላይ ፈተና በምትፈተኑበት ጊዜ ሰዓታችሁን ኢፌክቲቭሊ መጠቀም እንድትችሉ እንዲረዳችሁ በማሰብ ነው። ይሄ ቪዲዮ ይጠቅማል፣ ሌሎችም ጋር ቢደርስ ይጠቀሙበታል ብላችሁ የምታስቡ ከሆነ ቪዲዮን ላይክ አድርጉት፣ ሼርም አድርጉላቸው። ሰብስክራይብ አድርጋችሁ እስካሁን ድረስ የዚህ ቻናል ቤተሰብ ያልሆናችሁም ሰብስክራይብ አድርጉና ቤተሰብ እንሆን። ኔክስት ታይም እስክንገናኝ ድረስ ሰላም ቆዩ።